ጤና ይስጥልኝ! ይህ ሰበር ዜና ሚዲያ ነው። ሰላምታችን በእያላችሁበት ይድረስ እያል አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። ስልክሽ ላይ ረጅም ጊዜ ታጠፊያለሽ በማለት አንድ ግለሰብ የገዛ ሚስቱን መግደሉ ተገልጿል። ዝርዝር አለ! በጎንደር ከተማ ማራኪ ክፍለ ከተማ ገንፎ ቁጭ ተብሎ በሚጠራው አካባቢ ባለፈው ሳምንት ተፈጽሟል በተባለ የእገታ ወንጀል ሰለባ ከሆኑ ዜጎች መካከል የአንዱ ሕይወት በአሳዛኝ ሁኔታ ማለፉ ተገልጿል። ዝርዝር አለ። በባህር ዳር ከተማ ቀበሌ 14 የጽጌ ጾም ጸበል በሚጠመቁበት ወቅት በታጣቂዎች የታግተው የነበሩ የባንክ ሰራተኞች ምን ገጠማቸው? መጨረሻቸውስ ምን ሆነ? ዝርዝር አለ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ቁጥጥር ስር መዋሉን ፖሊስ አስታወቀ። በአፋር ክልል የትግራይ ኃይሎች ወደ 15 ኪሎ ሜትር ዘርቀው መግባታቸው ተገልጿል። በዝርዝሩ የምትሰሙት ይሆናል። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀውን የልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታውቋል። ዝርዝር አለ። ኋላ ቀር የሆነው ቡድን የፕሪቶሪያ ስምምነትን ለማፍረስ የተለያዩ ትንኮሳዎችን ሞከሯል ሲሉ አቶ ጌታቸው ረዳ ተናግረዋል። የምናደርሳችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ ታደርጉ ዘንድ እየጋበዝ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን ምጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲሷ ፒያሳ አይን በሆነ ስፍራ ባለ17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺህ ካሬ ላይ በተንጣለለው ህንፃ ባለ 1 መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 95 ካሬ እንዲሁም ባለ ሶስት መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70 በመቶ ክፍያ ለሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በባህር ዳር ከተማ ቀበሌ 14 የጽጌ ጾም ጸበል በሚጠመቁበት ወቅት በታጣቂዎች ታግተው የነበሩ የባንክ ሰራተኞች ለቀናት ከቆዩ በኋላ እያንዳንዳቸው 300 ሺ ብር ቤዛ ከፍለው መለቀቃቸውን ዛበሻ የቤተሰብ ምንጭ ገልጾልኛል ሲል ዘግቧል። እንደ ምንጮቹ ከሆነ መሸንቲ አካባቢ በሚንቀሳቀሱ ታጣቂዎች እንደታገቱ የተገለጸ ሲሆን፣ አጋቾቹ መጀመሪያ ላይ ለእያንዳንዳቸው ታጋቾች አንድ ሚሊዮን ብር ጠይቀው ነበር። ሆኖም ከቤተሰቦቻቸው ጋር በተደረገ ድርድር የቤዛው ገንዘብ ወደ 300 ሺ ብር ዘ ሲያስጠነቅቅ እንዲል ከተስማሙ በኋላ የሰራተኞቹ ቤተሰቦች እና ወዳጆች ገንዘቡን አሰባስበው ለእገታ ፈጻሚዎቹ እንዳስረከቡ ታውቋል። ገንዘቡን ከተቀበሉ በኋላም አጋቾቹ የባንክ ባለሙያዎቹን ለቀው ከቤተሰቦቻቸው ጋር እንዲቀላቀሉ አድርገዋል። ይህ ክስተት በአማራ ክልል ዋና ከተማ በሆነችው ባህር ዳርና አካባቢዋ ያለው የጸጥታ ሁኔታ አሳሳቢነት በድጋሚ ያሳይ ሆኗል። በዜጎች ላይ የሚፈጸሙ እገታዎችና ለቤዛ ገንዘብ የመጠየቅ ወንጀሎች በክልሉ የተለያዩ አካባቢዎች ሲዘገቡ የቆዩ ሲሆን ይህ የቅርብ ጊዜ ክስተት ችግሩ እስከ ከተማ አንብርት ድረስ መዝለቁን አመላካች ሆኗ በእገታው ድርጊትም ሆነ በሰራተኞቹ መለቀቅ ዙሪያ ከክልሉ የጸጥታ ወይም ከመንግስት አካላት እስካሁን የተሰጠ ይፋዊ መግለጫ የለም። ዘገባው የዛ ሀበሻ ነው። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ቁጥጥር ስር መዋሉን ፖሊስ አስታወቀ። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎጃም ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታወቀ። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ አስር የክላሽ ካዝናና ና አምስት መቶ ስልሳ ስድስት የድሽቃ ጥይት ስምንት ሺ ሁለት መቶ ስልሳ የብሬን ጥይት አራት ሺ ሰባት መቶ ሰባ ዘጠኝ የክላሽ ጥይት በቁጥጥር ስር ውሏል ብለዋል። ኮማንደር መስጋናው ካሴ በአራት ሞተር ብስክሌት የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥናትና ክትትል በቋራ ወረዳ ነብስ ገበያ ቁጥር አራት ልዩ ቦታው ተሾመርሾ በሚባል ቦታ ተይዟል በማለት ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክተዋል። ኋላ ቀር የሆነ ቡድን የፕሪቶሪያ ስምምነትን ለማፍረስ የተለያዩ ትንኮሳዎችን ሞክሯል ሲሉ አቶ ጌታቸው ረዳ ተናገሩ። ነገር ግን የፌዴራል መንግስቱ ታግሷል። አሁንም የፌዴራል መንግስትን ወደ ግጭት ለመጎትጎት በአፋር ክልል ትንኮሳ ፈጽሟል። ይህ የሻቢያን አጀንዳ ለማስፈጸም የሚደረግ እንቅስቃሴ ነው። ለዚህ ዋና ተጠያቂዎቹ ፍስሐ ማንጁስና ዮሐንስ ናቸው ብለዋል። ይህ እንቅስቃሴ ለህዝቡ ስቃይ ለማምጣትና ህዝቡን ለመጨፍጨፍ የሚደረግ የክህደት እንቅስቃሴ ነው ብለዋል። እናንተ ኋላ ቀር ቡድኖች ወደ አፋር የሚወስደ መንገድ በመዝጋት የአፋርን ህዝብ እንደድርድር መሳሪያ ለመጠቀም ፍላጎት እንዳላቸው አውቃለሁ። ይህ እንዲሆን በፍጹም አታስቡ። የትግራይ ጦር ቲዲኤፍ እና ቲፒኤፍ ትግራይን ከፌዴራል መንግስት ጋር በምንም መልኩ የሚያጋጭ አጀንዳ የለውም። እናንተም እንዲሁ። ስለዚህ ይህ ኋላ ቀር ቡድን የሻቢያ አጀንዳ መጠቀሚያ እንዳይሆን መታገል ያስፈልጋል ብለዋል። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀውን የልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታወቀ። ኮማንዶ የትኛውንም አይነት ግዳጅ መፈጸም የሚችልና ለበርካታ ወራት ልዩ ስልጠና እንደወሰደ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል አስታወቁ። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮን የሚያሳለጥ ዘመናዊ የትጥቅ አቅም በልዩ ሁኔታ ተሟልቷል። ይህን መጠቀም የሚችል የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ብለዋል የኢትዮጵያ ፌዴራል ፖሊስ የአጭር የመካከለኛና የረጅም ርቀት የራዲዮ ግንኙነት ስርዓት በቅርቡ ወደ ስራ እንደሚያስገባም ኮሚሽነሩ ተናግረዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘርቀው መግባታቸውንና ስድስት መንደሮችን መቆጣጠራቸውን በመግለጽ ከሰሱ። የትግራይ ክልል ሰላምና ፀጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ወንጀሉን አጣጥሎታ። የመጋሌ ወረዳ አስተዳዳሪ ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂ ቡድኑ ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መ መሳሪያ ወደ ህዝቡ በመወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀል አጠናክረዋል። የአፋር ክልል መንግስት ከምሽቱ አንድ ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና ና በዙ 23 ከባድ መሳሪያዎች ተኩሶ ተኩስ መክፈቱን በመጥቀስ በመግለጫው ወንጅለዋል። የአካባቢው ነዋሪ በተኩሱ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አስታውቀዋል። የትግራይ ጦርን ያስቆመው የፕሪቶሪያ ስምምነትን በግጭት ውጪ ታዋጅ በግልጽ አፈርሷል ሲል ሞቅሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎቹን ብዛት በቁጥር መጥቀስ እንደማይችሉ አክለዋል። በጎንደር ከተማ ማራኪ ክፍለ ከተማ ገንፎ ቁጭ ተብሎ የሚጠራው አካባቢ ባለፈው ሳምንት ተፈጽሟል በተባለ የእገታ ወንጀል ሰለባ ከሆኑ ዜጎች መካከል የአንዱ ሕይወት በአሳዛኝ ሁኔታ ማለፉ ተገለጸ። ታሪኩ የሚጀምረው ጥቅምት 22 ቀን 2018 ዓ.ም ምሽት ላይ ነው። በአካባቢው ይኖሩ የነበሩ አምስት የእስልምና እምነት ተከታዮች የማታውን ኤሻ ሶላት ለመስገድ ወደ መስጅድ በማምራት ላይ ሳሉ ማንነታቸው ባልታወቀ ታጣቂዎች እገታ እንደተፈጸመባቸው ከስፍራው የወጡ መረጃዎች ያመለክታሉ ከታጋቾቹ መካከል መስጅድ ጥበቃ ሰራተኛ ይገኝበታል። ለአራት ቀናት በታጋቾቹ እጅ የቆዩት እነዚህ ግለሰቦች የት እንዳሉ ሳይታወቅ የቆዩ ሲሆን ጥቅምት 26 ቀን 2018 ዓ ም ከታጋቾቹ መካከል ሷሊህ አህመድ የተባለ የዕለት ሰራተኛ የነበረ ወጣት መገደሉ ተረጋግጧል። የሟች ሷሊህ አህመድ የቅብር ስነ ሥርዓትም በትላንትና ዕለት በጎንደር ከተማ ሼክ አሊ ጎንደር አዲስ ዓለም የሙስሊሞች መካነ መቃብር በቤተሰብና በአካባቢው ማህበረሰብ ተሳትፎ ተፈጽሟል። ይህ ዜና ይበልጥ አሳሳቢ የሚሆነው ከሟች ሷሊህ አመድ ጋር አብረው ታግተው የቀሩ አራት ግለሰቦች አሁንም በታጋቾቹ እጅ የሚገኙ መሆኑ ነው። ስልክ ላይ ረጅም ጊዜ ታጠፊያለች በማለት የገዛ ሚስቱን የገደለው ግለሰብ በእስራት መቅጣቱ ተገለጸ። ንጉሴ ቢጤ የተባለ ግለሰብ የ24 ዓመት እድሜ ያለው ወጣት ሲሆን ነዋሪነቱ በአዳማ ከተማ ቦኩ ክፍለ ከተማ ቶርበና ቦ የተባለ አካባቢ ነዋሪ ነው። ንጉሴ ከአጎራባች ቀበሌ ሮቢ ከሚባል ስፍራ ወደ አዳማ የመጣው ገና በአፍ ላይ የወጣትነት ጊዜው ነበር። በከተማው የተለያዩ ስራዎችን እየሰራ ራሱን ማስተዳደርና መምራትም ጀምሯል። ያገኘውን ስራ እየሰራ እያለ ገላላይ ታደሰ ከምትባል የ21 ዓመት ወጣት ጋር ይተዋወቀ እና ትውቃቸው አድጎ ወደ ፍቅር ደረጃ ደርሶ ነበር። ንጉስ የገላኔ ለማግባት እና የትዳር አጋሩ እንድትሆን ጠይቋት ተስማምተው በአንድ ጎጆ ጣራ ስር መኖር ይጀምራሉ። ጥንዶቹ በአንድ ጎጆ መኖር እንደጀመሩም በትዳራቸው ውስጥ ሌላ ደስታ የሚፈጥር በረከት መጣ። ገላኔ ማርገዟን ለባለቤቷ ነግራው ሁሉ ነገር ተዘጋጅቶ ገላኔም ሴት ልጅ ወልዳ ነበር። ትዳራቸው በዚህ መልኩ ቀጥሎም የተወለደችው ልጅ ሁለት ዓመታትን አስቆጠረ። ታዲያ በዚህ ሁኔታ በትዳራቸው ላይ እያሉ ሁሉን ነገር ትታ ስልኳ ላይ ማፍጠጥና መዋል ጀመ የስልክ ካርድ አጠቃቀማም እየተለየና እየጨመረ መጣ። እኔም አንዳንድ የኢየሱስ የሆነባት የስልክ አጠቃቀም ለማጣራት ሞከራ ባደርግም በፍጹም ስልኳን አላገኘው አልቻልኩም ሲል ይናገራል። ይህ ነገር ጥያቄ ሆኖበት ምላሽ ሳያገኝ ቆይቶ እንዳለ ሚስቱ የሁለት ዓመት ልጁን እሱ ላይ ጥላ ወደ አረብ ሀገር በደላላ ለመሄድ እንደሆነ ይደርስበታል። በዚህም ንዴት ውስጥ እያለን ከኔ የተደበቀሽ የምታደርጊውን ነገር አቁሚ፣ እኔ ለልጄ ስል ሁሉ ነገር ችያልፍ ያለሁ እንዳላትም ይናገራል። የመሳሰሉትን ብትቀንስም እኔ ወደ ስራ ሲሄድ ስልኳ ላይ መዋልና አምሸት ነበር ስራዋ። አንድ ቀን ታዳ አዘናግቼ ስመጣ የደረስኩበት ጊዜ በመሆኑ ስልክ እንዳትይዜ የሚል እርምጃ በደረስኩበት ሰዓት ምሽት ላይ ሌላ አጋጣሚ ተፈጠረ። ሐምሌ 10 ቀን 2017 ዓ.ም ምረት ከስራ ወደ ቤት ደክሞኝ ስመጣ ብር ጠየቀች። ለምን ስላት የሞባይል ካርድ ልገዛ ነው አለችኝ። ትላንት አይደል እንደ በቂ ካርድ የሞላሽው ስላት ምንም መልስ ሳሰጠኝ፣ በር ከፍታ ልትወጣ ስትል ተመለሽ ብዬ ጎትቼ ወደ ውስጥ ካስገባኋት በኋላ ስልክሽን አምጪ ስላት ለመስጠት ፍቃደኛ ሳትሆን ትቀራለች። በዚህም በመካከላችን አለመግባት ተፈጠረና አንገቱ አካባቢ ያልታሰበ በቦክስ መታዋትና ከቤት ወጣሁ። በዛን ሰዓት የሰነዘርኩት ቡጢ ለሞት ያበቃታል የሚል ግምት አልነበረኝም ትንሽ ራሴን አረጋግጨ ወደ ቤት ስገባ የልጅና ትጅጌም ወዳት ሚስቴ ከወደቀችበት አልተነሳችም ወዲያው ምን ምን ምሳሌ ልጅ ለፖሊስ ሰጠው ሲል ተከሳሹ ቃሉን ሰጥቷል ፖሊስ በስፍራው ደርሶ የሟች አስክሬን ወደ ሆስፒታል በመላክ የምርመራ መዝገቡን በሆስፒታል አስክሬን ምርመራ ውጤትና በተለያዩ ማስረጃዎች ያጠናክሮ ለአቃቢ ህግ ይልካል ከፖሊስ የተላከውን የምርመራ መዝገብ የተመለከተው አቃቢ ህግ ክስ መስርቱ ለአዳማ ከተማ አስተዳደር ከፍተኛ ፍርድ ቤት ይልካል ፍርድ ቤቱም ጥቅምት 19 ቀን 2018 ዓ.ም. በኋላው ችሎት ሲወጥ ተከሳሽ ንጉሴ ቢጤ የተፈጸመው ወንጀል በ540 በተባለ የሰው ግድያ ታይቶ በ13 1 ራ ዓመት ስርዓት እንዲቀጥ ወስኖበታል ሲል በስርዓት ራዲዮ ከአዳማ ከተማ አስተዳደር ፖሊስ ዋና መምሪያ ኮሚሽነር ጽህፈት ቤት ያገኘውት መረጃ መላክታል ብሎ ዘግቧል።